ውድ ሀገር የልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ። ኢንሻአላ ዛሬም እንደተለመደው በታሪክ መጥቻ አለሁ። ዛሬ ደግሞ አሰርቱ ሶሀቦች። አቡበክር አሲዲቅ ረዲየላሁ ዐንሁ የመጀመሪያው ለፈጣሪ ታማኝ የሆነና ከሙሐመድ የእስልምናን መልእክት ሲሰብክ የነበረ ሰው ነው። እሱ ከሸር ካሽራል ሙበሽር የመጀመሪያው ሰውና በፈጣሪ ህግ በትክክል ይመሩ ከነበሩት ከሊፎች አንደኛው ነው። የመጀመሪያው ስሙ አብዱል ካዕባ ነበር። የእስልምና ሃይማኖት አስፋፋ እየተስፋፋ ከመጣና እስልምናን ከተቀበለ በኋላ ነቢ አብደላህ የሚል ስም ሰጡት። አብሮት ያለ ሰው አቡበክር ይባል ነበር እንዴ ሲዲቅና አልአጢቅ የጀሚዑል ቁርአንን በመቅራት ይታወቅ ነበር። ከነዚህም ታዋቂውና አንደኛው አልሲዲቅ ነበር። የትውል ሁኔታ አቡበክር የተወለደው በመካ ውስጥ የዝሆን ትዕይነት የሚባለው ክስተት በ571 ከመከሰቱ ሁለት አመትና ብዙ ወራቶች በኋላ ነበር። እሱ የሚታወቅበት በተአምራዊ ድርጊቶች እና የተቋቋ የተቋቋማቸው ትላልቅ ፈተናዎችን ስላሳለፋቸው ነው። አቡበክር ከነቢዩ በሶስት አመት ያንሳሉ። ገጽታቸው ቀይ ቆዳና ለስላሳ ሰውነት ያላቸው፣ ቀይ ፊት፣ አልፎ አልፎ የበቀለ ጺም፣ ወደ ውስጥ የገቡ አይኖችና ትልቅ ግንባር ያላቸው ናቸው። ቤተሰቦቻቸው ከባኑ ታይም ጎሳ ጀምሮ በመካ ውስጥ ትልቅ ቦታ ከነበራቸው ሰዎች ጋር በንግድ ላይ ይሰማሩ የነበሩና ማህበረሰባዊ ግንኙነታቸውና ሰፋ ያለ የባህል ትስስር የነበራቸው ናቸው። አቡበክር ዘር አመጣጥ ከሙሐመድ ፒፓህ በሙራ ፒካፕ ቤተሰብ ጋር የደም ትስስር አላቸው። የእናታቸው ስም ኡሙል ሀይረል ሰልማ እና የአባታቸው ስም አቡ ቁሀፋ ይባላል። ከታዋቂ መካ ሰዎች አባቱ የአቡበክርን ከሊፋና ሞት ካዩ ሰዎች ናቸው። ብዙ ጋብቻዎችን ፈጽመዋል። በልጅነት እድሜያቸው የመጀመሪያዋን ሴት ኡተይላ ቢንት አብዱል ኡዛን ያገቡ ሲሆን ከዚችም ሴት አብደላህ የተባለ ወንድ ልጅና አስማ የተባለ የሴት ልጅ ወልደዋል። አይሻና አብደራሕማን ኦሙሩማን እሙ ሩማን ከተባለች ሚስታቸውና እሙ ኩልሱም ሀቢባ ወለዷት። ሀሪጃ ኢብን አይድ በመዲና ውስጥ ካገቧት ሚስታቸው የተወለደች ልጃቸው ነች። ሙሐመድ የተባለውም ልጃቸው አስማ ከተባለች ሚስታቸው የተወለደ ነው። ከእስልምና ቀድሞ የነበረው ህይወቱ። አቡበክር እስልምናን ሳይቀበል በፊት በሰዎች የሚወደድን የሚወደድና በሚደነቁ ስራዎቹ ታዋቂ ነበር። በዚህ የህይወት ቆይታ ውስጥ ይከፍላቸው ነበር። የደም ገንዘብ አስናክ ነበረበት። ይህም በመካ ውስጥ እንደ ካሳ ተደርጎ ይታይ ነበር። እንደ ቀደምቶቹ የመካ ታዋቂ ሰዎች ለዘር ግንድ እውቀቱና ድርሰቱ ታዋቂ ነበር። በልብስ ምርትና ሽያጭ ላይ ተሰማርቶ ነበር። ካፒታሉም አርበ ሺህ ደርሃም የነበረ እና አብዛኛውንም ካፒታሉን ለእስልምና ተግባር ያውል ነበር። ወደ እስልምና ሃይማኖት የገባበት አቡበከር ከከዲጃ ቀጥሎ ለነብዩ የመጀመሪያው የእምነት ተከታይ ሰው ናቸው። በመካ ውስጥ የነበሩ በመካ ዘመን ነበሩ። ጎሳዎችን እስልምናን ሃይማኖት እንዲቀበሉ ጫና ይፈጥር ነበር። በሌላም በኩል ተስፋ የቆረጡና እድሜያቸው ሳይደርስ ለእንግልትና ያለ እድሜ ለሴትና ያለ እድሜ ለሴተኛ አዳሪነት የተጋለጡ ባሪያዎችን ከነበራቸው ችግር ይታደጋቸው ነበር። የነበረውንም ሀብት ለእንግልትነት የተጋለጡ ባሪያዎችን ለመግዛትና ነጻ ለማውጣት ይጠቀሙበት ነበር። እንደ አይሻ አባባል አቡበክር ከነቢዩ ጋር ለአስራ ሶስት አመታት በመካ ውስጥ የኖረና ትእዛዛቸውን የተቀበለም ከተቀበለም በኋላ አገሩን ለቆ ከእሳቸው ጋር በመሰደድ ሲያስተምር ቆይቷል። በበድር፣ ሁድ እና ዛዲቹ በተባለ ጦር ሜዳ ላይ ተሳትፏል። በሙራይሲ፣ ቁረይዛ ሀይበር መካ ሁኔይን እና ጣይፍ ውስጥ በውትድርና ተሳትፏል የከሊፋነት ወይም ደግሞ የመሪነት ቆይታ ሚናቸው ነቢዩ ሙሀመድ በአስራ አንደኛው ሂጅራ ታመው ሰኞ ጁን ስምንት ስድስት ሰላሳ ሁለት ህይወታቸው አልፏል ከዚያም አቡበከር በአብሮነታቸው እና በተለይም በኡመር የተመረጡ ሰው ናቸው አቡበከር በመስጂድ ውስጥ ለነቢዩ ከሊፋነት ሲመረጡ ባደረጉት ንግግር፣ እኔ ከእናንተ የምሻል አይደለሁም፣ ነገር ግን መሪያችሁ እንድሆን ሁኛለሁ። ግዴታዬን በቅንነት መወጣት እንድችል እርዱኝ። ብሳሳት አስተካክሉኝ። እኔ አላህንና መልእክተኞቹን እስከተከታተልኩ ድረስ ተከተሉኝ። በአምስት መሀሪነታችሁ አያስፈልገኝም። አቡ በክር እንጸለያለን እኛ የድሀ ግብር መክፈል አይኖርብንም እያሉ በሚሉ የሐሰት ነብዮች ላይ ጦርነት አውጀዋል። በዚህም በባህሬን ኦማን፣ የመሪና፣ የመንና ሙህራ የተባሉ አማጺዎችን አውድሟቸዋል። በዚህም ሂራ፣ አጅናድንና አምባር የተባሉትን ሀገራት በዘመኑ በነበረ ጦርነት ወደ እስልም። ወደ እስላም ሀገር ቀላቅሏቸዋል። በዚህም ኢራቅን የተቆጣጠረና ከሶሪያ የነበረችው ዋና ከተማ የተወሰደችው ቀን ነበር። አቡበክር ያያር ሙክ ጦርነት በነበረ ጊዜ ሞቱ። አቡበክር በዛይድ ቢን ሳቢት ሰብሳቢነት ሁሉም የቁርአን አንቀጾች እንዲሰበሰቡና እንዲደራጁ ማድረግ ችለዋል። አቡበከር ሲታመሙ ከእነ ህመማቸው ወደ መዲና ከስደት የተመለሱበት ጊዜና ዑመር እንዲጸልዩላቸው በጁማዳ አልታኒ 13ኤች ገብዟቸዋል። ተከታታዮቻቸውን በማማከር ኡመር ለከሊፋነት ምቹ የሆኑ ሰው እንደሆኑ አረጋግጠዋል። በ63 ዓመታቸው እንደ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ወዴት ወዳጃቸው ህይወታቸው አልፏል። እንደ ፍላጎታቸውና እንደ ኑዛዜያቸው ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ከትከሻቸው በላይ ተቀብረዋል። ሁለተኛው የሙስሊሞች ኸሊፋ ዑመር ኢብን አልኸጣብ ረዲየላሁ ዐንሁ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወዳጆችና የቅርብ ሰዎች ውስጥ ናቸው።

ከዝሆኖች ክስተት በ አስራ ሶስት ዓመት ወይም የተወለዱት ከታላቁ ፈጃር ጦርነት ከአራት ዓመት በኋላ ነበር። ቤተሰብ አባታቸው ኸጣብ ኑፋይል ሲሆን ከነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ጋር በካዕብ በኩል ይገኛሉ። የእንደው የአደው የአደው አባል ሲሆን ቁረይሽ የቁረይሽ ዘር ናቸው። እናታቸው ሀንቲም ሲባሉ የአቡ ጀህል እህት ነበሩ። ገጽታቸው ኡመር ኢብን አልኸጣብ ረዲየላሁ ዐንህ ቁመተ ረጅም፣ ግንባራቸው ሰፋ ያለ፣ የሚያበራ ቆዳ ያላቸው፣ ጺማም፣ ፈርጣማና ጸጉር ሉጫ ነበሩ። በልጅነታቸው እንደ ማንኛውም አረብ የግመል እረኛ ነበሩ። በዚህ ጊዜ ውስጥ የመሳሪያ አጠቃቀምና የዘር ግንዳቸውን ያጠኑ ነበር። ኡመር ኢብን አልኸጣብ ረዲየላሁ ዐነ ከልጅነታቸውም ጉበዝ ተናጋሪ ነበሩ። ከእስልምና በፊት ከእስልምና በፊት የነበራቸው ሕይወት በቂ መረጃ የለም። ሆኖም ግን በልጅነታቸው እረኛ እንደነበሩና በመቀጠልም ወደ ንግድ አለም በመግባት ነጋዴ ሆኑ። በዚህም መሰረት ከሌሎች ነጋዴዎች ጋር በመሆን ወደ ሶሪያ ቅኝተዋል። በጃሂልያ ዘመን ዑመር ኢብን አልሐጣ በረዴንላዋንህ የመንግስት ተላላኪ በመሆን ሲያገለግሉ ነበር። በዘመቻ ወይም በጦርነት ጊዜ በሁለቱ ተፋላሚ ወገኖች መረጃ አስተላላፊ ነበሩ። ዑመር ኢብን አልሐጣ በረዴንላዋንህ ግጭቶች ሲፈጠሩ በጎሳዎች መካከል እርቅ በማውረድና ና ውሳኔ በመስጠት ጎበዝ ነበሩ። ወደ እስልምና ሲገቡ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለመግደል ኡመር ኢብን አልሐጣብ ረዲየላሁ ዐነ ሴፋቸውን ወይም ደግሞ ጎራዴ ታጥቀው ተነስተው እያለ ዑመር ኢብን አልሐጣብ ረዲየላሁ ዐነ እሳቸውን ለመግደል በተነሱበት ቅጽበት እህታቸውና ባለቤቷ ወደ እስልምና ወደ እሱ ሃይማኖት መግባታቸውን ሰሙ

ኢስላም ከሆኑ በኋላ ከነቢዩ ሰለላሁ አለይሂ ወሰለም ጎና አይጠፉም ነበር። እሳቸውን ለመጠበቅ ማንኛውም ነገር ያደርጉ ነበር። ስደት ሙስሊሞች ወደ መዲና እንዲሰደዱ ከአላህ ትዕዛዝ በተላለፈበት ጊዜ በሚስጢር ወደ መዲና ሲሰደዱ ነበር። ኡመር ራዲያላሁ አንሁ ጉልበታምና ተፈሪ ስለነበሩ ከሀያ ሶሀቦች ጋር በግልጽ ሁኔታ ያለምንም ችግር ወደ መዲና ተሰደዱ። በእስልምና ላይ በእስልምና ላይ ኡመር ኢብን አልከጣብ ረዲየላሁ አንህ በበድር፣ ኡሁድ፣ በኸይበርና በሸለቆ ዘመቻዎች ላይ ተሳትፈዋል በነበሩበት ዘመቻዎች ላይ ዑመር ኢብን አልኸጣብ ረዲየላሁ አንህ በኮማንደርነት ሲመሩ ነበር። ነቢዩ ሙሐመድ ሰለላሁ ሌ ወሰለም ወደ አኼራ ከሄዱ በኋላ በኸሊፋነት አቡበከር ረዲየላሁ አንህ መመረጥ ባሳነሰው ውዝግብ መፍትሔ በመሰጠት አቡበከር ረዲየላሁ አንህ ኸሊፋ ሆነው እንዲመሩ አድርጓል። በአቡ ወከር ረዲ ላሁ አንሁ የኸሊፋነት አጭር ዘመን ውስጥ በረዳትነት ሲያግዙ ነበር። ኸሊፋነት አቡ ወከር ረዲ ላሁ አንሁ ወደ ሞት መቃረባቸውን በተረዱበት ጊዜ ሰሃቦችን በመምጥራት ኦመር ረዲ ላሁ አንሁ በኸሊፋነት ሊሾሙ እንደሆነ ከሰሃቦች ጋር ተመካከሩ። ሁሉም በዚህ ውስጥ ተስማሙ። ዑመር ረዲየላሁ ዐንሁ ሁለተኛው የእስላም ኸሊፋ በመሆን ተመረጡ። ኸሊፋነታቸውም ከተረከቡበት ጊዜ አንስቶ የኢስላምን ግዛት ማስፋፋት ስራዬ ብለው ያዙት። ሶሪያን፣ ኢራንን፣ ቂዲሲያ ዘመቻ በማሸነፍ አዘርባጃንና ኤርሚያን በመውረር የኢስላም መንግስት አቋቋሙ። ግብጽ እና የሩሳሌምን በዚህ ጊዜ ውስጥ የራሳቸው አደረጉ። በኸሊፋነት ጊዜያቸው ውስጥ ኮሚቴዎችን በማቋቋም አንድ መንግስት መስርቷል። ሙስሊም ካልሆኑ ሰዎች ገንዘብ ወይም ደግሞ ግብር ማስከፈል፣ ነጻ የሆነ የዳኞች ስርዓት ማስፋፋት፣ እንዲሁም በ17ተኛው ዓመተ ሂጅራ የመግባቢያ ኖቶችን በማሳተም አያሌ ስራዎችን ሰርቷል። ኡመር ኢብን አልኸጣብ ረዲየላሁ አንህ በተለያዩ የድንበር ቦታዎች ሰራዊት ሰራዊት በማስፈር ሀገሪቷን ከጠላት ይጠብቋት ነበር። ኡመር ኢብን አልኸጣብ ረዲየላሁ አንህ ሙስሊም ባልሆኑ ባሪያዎች ተወግተው በሶስተኛው ቀን ህይወታቸው አለፈ። እሺ የዛሬው ቪዲዮችን ይበቃና ማለት ነው። የእኔ ወዶች እዚህ ድረስ ነገ በሌላ ቪዲዮ እንገናኛለን። ዛኩሙላው ኸይረን መርካም ቀን ከነ ምሽቱ ተመኘሁላችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ ክብሬናት